ቡና መጠጣት አይፈቀድም ይህንንም ሊቃውንት አባቶች ናቸው የጻፉት ይሄ ምንድን ነው የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት ኦኬ ሶስት ነጋዴዎች ነበሩ በውጪ ኦኬ በአረብ ሀገር የሚኖሩ እነዛ ሶስት ነጋዴዎች አንዱ ቡኑ አንዱ አቦል አንዱ ረጃ አንዱ ቶና ተብለው ይጠሩ ነበረ ዛሬ ሶስት ያይፈላም ክርስቲያኖች በእነኛ ስም ነው የሚመለከው። ቡና ጠጡ እንጂ እኔም ብለው ግን በሶስት ነጋዴዎች ነው ወደ ሀገር ውስጥ የገባው ብሎ ነበር። ነገር ግን አራት ነው የጠሩት ለምንድን ነው ቁጥር ይዛባባቸዋል? ለነገሩ እኔ ምን አገባኝ። ነገር ግን ቡና የተገኘው ለመጀመሪያ ጊዜ ጅማ ዞን ከታሙዱጋ ጮጬ የሚባል ቦታ ነው። ቡና ጠጦ ደንኪ